አድማሽ ተመለካቾች እንደምናረፈዳችሁ በሁለተኛ የዜና ወጃችን አሁን የተሰሙም ሰበርና አበይት መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን ጀግናው የፋኖ መሪ ባዩ አለባቸው ብልጽግናን ሲዋጋ በጀግንነት ተዋድቆ መስዋዕቱ ተረጋገጠ። ጀግናው የሸዋ ፋኖ ዋና ጦር መሪ መስዋዕትነትን መክፈሉን ተከትሎም የተሰማውን ሰበር መረጃ በዝርዝር ወደ እናንተ እናቀርበዋለን። በሌላ በኩል በጎንደር ከመቶ በላይ የአገዛዙ ሰራዊት የተደመሰሰበት ውጊያም ተደርጓል። ይህ ፋኖ ኃይሎች ከባባድ መሳሪያዎችን በማድረኩበት አውደ ውጊያም የብልጽግና ሰራዊት ከፍተኛ ምት ደርሶበታል። መረጃውን በዝርዝር እናስደምጣችኋለን። በጎጃምን በብዙ ግንባሮች የቀለጠ ውጊያ እየተደረገ ነው። ይህ ፋኖ ኃይሎች በተመሳሳይ ሰዓት በብዙ የጎጃም ግዛቶች በከፈቱት ውጊያም ከፍተኛ ድልን ተቀናጅተዋል። አገዛዙ የሬሳ ክ ምር ተሸክሞም መውጣቱ ተሰምቷል። የአገዛዙ የጦር መሪም የተመታበት ውጊያም ተደርጓል። የፋኖ ኃይሎችን ምት መቋቋም የተሳነው የአገዛዙ ኃይልም በህዝብ ላይም ውድመት አድርሷል። በዝርዝር እንመለከተዋለን። የጀነራል አበባውና የአብይ አህመድ ጀነራሎችን ያገጠጠ ዘረፋም እንመለከታለን። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁት መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ሀሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁ ቆዩ። በቅድሚያ ሰበር ዜና። ይህ አማራ ፋኖ በሸዋ ዋና ጦር አዛዥ አርበኛ ባዩ አለባቸው ከብልጽግና ኃይል ጋር ጉሩንቦ ለጉሩምቦ ከተናነቀ በኋላ የብልጽግናን ኃይል ረፍርፎም በክብር ተሰውቷል። ፊታውራሪ ባዩ አለባቸው ከሳምንት በፊት ይህንን ብሎም ተናግሮ ነበር። ብዙ ዋጋ ልንከፍል እንችላለን፣ ብዙ መከራ ልናሳልፍ እንችላለን። ነገር ግን ትግላችንን ለማንም ለብልጽግና ሚሊሻዎች አሳልፈን አንሰጥም ሲል ተናግሮ የነበረው ፊታው አውራሪ ኢንጂነር ባዩም አለባቸው የአማራ ፋኖ በሸዋ ዋና ጦር አዛዥ ነበር። አርበኝነት ለነጻነት፣ ለአንድነት፣ ለሀገር ጥቅምና ክብር በጀግንነት ዋጋ መክፈል እንጂ እያጭበረበሩ በረበሩ በህዝብና በሀገር ኪሳራ መነገድ አይደለም። አርበኝነት ማለት ሀገርን አዋርዶም በሚዲያ ፊት መፎከር አይደለም። እንደ ፊት አውራሪ ኢንጂነር ባዩም አለባቸው ያሉ እውነተኛ አርበኞች ውድ ህይወታቸውን በመገበር ህዝብን ይታደጋሉ ሲል የአማራ ፋኖ በሸዋ ምክትል ህዝብ ግንኙነት ኃላፊም ፋኖ ለገሳ አየናቸው ከሚዲያችን ጋር ባደረገው ቆይታም ተናግሯል። በዚህም ጀግናው መስዋዕቱንም አረጋግጠዋል። ጀግናው በተግባርም ለአማራ ህዝብ የቆመ መሆኑን ከቀናት በፊት የተናገረውን ንግግር በመፈጸም አሳይቷል። ጀግናው አሁን ተሰውቷል። ጀግናው ከመስዋዕቱ በፊት ከብልጽግና ሰራዊት ጋር ጉሮምቦ ለጉሮምቦ ተናንቆም በርካታ የአገዛዙን ጦር አውድሞም እንደተሰዋ ነው የተነገረው። ሚዲያችን በአርበኛ ባዩ አለባቸው ሞት የተሰማውን ጥልቅ ሐዘን እየ እንደገለጸ ለቤተሰቦቹና ለመለይ ትግል ጓዶቹና ደጋፊዎቹም መጽናናትን ይመኛል። ጀግና ይሰዋል፣ ትግል ግን ይቀጥላል። አድማጮች አሁን ስቱዲዮ ከገባን በኋላ የአማራ ፋኖ በጎጃም ቃል አቀባዩ ፋኖ ማርሸት ባወጣው መረጃ ደግሞ የአባቱ ልጅ አርበኛ ባዩ ያለባቸው በሙሉ ጤንነት ላይ ነው፣ ምንም የደረሰበት ጉዳት የለም ሲል ጽሁፍ አጋርቶ ነበር። ነገር ግን ፋኖ ማርሸት ይህንን ጽሁፍ ካጋራ ከደቂቃዎች በኋላ መልሶ ሶ ጽሁፉን አጥፍቶታል። ከዚህ ጉዳይ ጋር በተያዘ የፋኖ ማርሸ ጽሁፍ ብዙዎችን ግራ ጋብቷል። ጽሁፉ ከተፖሰተ በኋላ ምልሶ ለምንጠፋ የሚለውም ብዙዎቹን ግራ ጋብቷል። ከዚህ ጋር በተያዘ አድማጮች የተከታተልኩኝ አዲስ መረጃ የሚኖር ካለ የማቀርብላችሁ ሆናል። እስካሁን ግን ያለው መረጃ ይህንን ይመስላል። አሁን በቀጥታ ወደ ሌሎች መረጃዎች አልፋለሁ። የዓለማችን ቱጃር ወታደሮች የሚባሉት የግብፅ ጀኔራሎች ናቸው። አሁን የእኛዎቹ ጀነራሎች የግብጾቹን ቦታ ተክተው ቀዳሚ ለመባል እየተሽቀዳደሙ ያሉ ይመስላሉ። የግብፅ ጀነራሎች ሆስኪ ሙባረክን ለረጅም ጊዜ ደግፈው ጥቅማቸውን አስከብረዋል። ሙባረክም ጀነራሎቹን በስልጣኑ እስካልመጡበት ድረስ እንዲዘርፉን ፈቅዶላቸው ነበር። በሁለቱ መካከል የነበረው ግንኙነት የከክልኝ ልከክልህ አይነት ነበር። የግብፅ ህዝብ በሙባረክ ላይ ሲነሳም ጀነራሎቹ አለቃቸውን በመታደግ ጥቅማቸውን ለማስጠበቅ ሞክረው ነበር። ይሁን እንጂ የህዝቡ ጉልበት ማየሉን ሲያዩም እጥፍ ብለው ከህዝቡ ጋር የተሰለፉ መስለው ጥቅማቸውን አስቀጠሉም ተቆጣጥረው ሀገሪቱን ይዘውራሉ። የእኛዎቹ ጀኔራሎችም አንድ ቀን ህዝቡ በቃኝ ሲል አሰላለፋቸውን ለውጠው አብልጻጊያቸውን አሳልፈው ሰጥተው ጥቅማቸውን ለማስከበር መነሳታቸው አይቀርም። የእኛ ጀኔራሎች አሁን ላይም የአብይ አህመድን የቆሸሸ ስራም ተቀብለውም ገዛ ህዝባቸውን በአገር ሉዓላዊነት ስም የሚጨፈጭፉት ለአገር ተቆርቁረው ሳይሆን የጋራ ጥቅማቸውን ለማስከበር ነው። አብይ አህመድ በ10 ቢሊዮን ዶላር ቤተ መንግስት ለመኖር ሲዘጋጅ እነሱም በአቅማቸው የተንደላቀቀ ኑሮ ለመኖር ቢዝነሱን እያጣጧፉትም ይገኛሉ። ከዚህ ቀደም እና አበባው ታደሰም በግልጽ የሀገሪቷን ሀብት ሲመነዝሩም መረጃም ወጥቶባቸዋል። በቅርቡ እንኳን ልጆቻቸውን ሊድሩም የተዘጋጁ ጀነራሎች ለሰርግ እስከ 300 ሚሊዮን እንዳወጡም ሰምተናል። የኢትዮጵያ ጀኔራሎች ደሞዛቸው ከሰላሳ ሺ እንደማይበልጥ ይነገራል። ነገር ግን ምሽት ክለብ ላይ ብቻም ለዘፋኝ በየቀኑ የሚበትኑት ገንዘብ ከመቶ ሺ ብር እንደሚበልጥም ይነገራል። ተራው ወታደር የፋሻናም የካልሲም የሚቀይርበት ስባሪ ሳንቲም የለውም። ነገር ግን የእነሱን ስልጣን ለማስጠበቅ ሲል በፋኖ ጥይት በየቀኑም ሲቆላ ይውላል። አሁን በቀጥታ ከጦር ግንባር ወዳገኟቸው ሰበር ዜናዎች አልፋሉም። በቅድሚያም ጎንደር ላይ በዘመቻ አንድነት ጎንደር ግንባር ከመቶ በላይ የአገዛዙ ሰራዊት ተደመሰሰ። የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር በሻለቃ እሸት ያሸብር የሚመራው የደጀን ብርጌድ በሻለቃ ብርሃኑ ሙላውና ሻለቃ ደሳለኝ ተቀባይ የሚመራው ሻለቃዎች በጥምረት በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ልዩ ቦታው ሙሴ ባምብ ደብዝና ኩርቢ በተባሉም ቦታዎች በልዩ ወታደራዊ ስልት የብልጽግናን ሰራዊት በመሳብና ቆራርጦ በመክበብ የብልጽግናን ሰራዊት ያፈራረሱት ሲሆን ወታደራዊ ድልም አግኝተዋል። በሶስት ቦታ በተደረገ አውደ ውጊያም ከ48 በላይ ሞት፣ 22 ቁስለኛ፣ እንዲሁም 25 እጅ የሰጠ ምርኮኛም ተመዝግቧል። አንድ ብሬን፣ ሁለት አርባ ጎራሽ ክላሽ፣ 55 ክላሽና በርካታ ተተኳሽ ጥይት የእጅ ቦምብም ከብልጽግና ኃይል ተማርኳል። በዚህም የታች አርማጭሆ ወረዳ የጸጥታ መዋቅር ሙሉ በሙሉ መፍረሱ ነው የተነገረው። በጠገዴ ወረዳ የጎቤ ክፍለ ጦር ዋክሹም ብርጌድ በቀጠናው የነበረውን የብልጽግናን ጦር ቅጥረኛ ኃይል በማጥቃት ከ24 በላይ ሙት ሲያደርጋቸው፣ ቁጥሩ በውል ያልታወቀ የብልጽግና ኃይል ቁስለኛ ሲሆን፣ 45 ደግሞ እጃቸውን ለፋኖ ሰጥተው ምርኮኛም ሆነዋል። አካባቢውን ከግፈኛው አገዛዙም በማጽዳት ነጻ ማውጣት ተችሏል ተከትሏል ሲሉ የፋኖ ኃይሎች ገልጸዋል። የአማራ ፋኖ አንድነት በጎንደር የራስ አሞራው ሶስተኛ ኮር የአያሌው ብሮ ክፍለ ጦር በሰሜናዊ ጎንደር ቀጠናም ወቅን አካባቢ በደፈጣ በወሰደው ኦፕሬሽን ሁለት የብልጽግና ወታደራዊ ተሽከርካሪም ከጫናቸው ወታደራዊ ኃይሎች ጋር ሙሉ በሙሉ ተደምስሷል። የአማራ ፋኖ አንድነት በጎንደር በሁሉም የጎንደር ማዕዘናት አካሎ ማጥቃቱንም አጠናክሮ ቀጥሎበታል። ይህ በእንዲህ እንዳለ ከሰሞኑን የጎንደር ፋኖዎች ጎጃም ድረስ ተሻግረው ከጎጃም ፋኖ ጋር ኦፕሬሽን መስራታቸውን መዘገባችን ይታወሳል። ከዚህ ጋር በተያዘ ዛሬ አንድ ቪዲዮ ደርሶናል። የጎንደር ፋኖዎች ግዳጃቸውን ፈጽመው ወደ ጎንደር ሲመለሱ የአባይን ውሃ ሲሻገሩ የሚያሳይ ቪዲዮ ደርሶናል። በአጭሩ ተመልክተነው እንመለስ። ይህ የምታዩት የአማራ ፋኖ በጎንደር ወደ ጎጃም ግዳጅ ቆይቶ ወደ እየተሻገረ ያለው የአበይን ትልቁን በዓለም ታዋቂ ወንዝ ነው። ከግዳጅ ቆይቶ የአማራፋኖ በጎንደር የአማራፋኖ አንድነት በጎንደር አንዳቤት ብርጌር ነው። እንግዲህ አበይ እየተሻገሩት ያሉት ወደ ጎጃም ግዳጅ ቆይቶ ወደ አገሩ ወደ አንዳቤት ቤት እየተመለሰ ይገኛል። ይህ የምታዩት ትልቁ ወንዝ አበይ ነው። እንግዲህ እንዲል በመልሰለው ከጎጃም ግንባር ወደተሰሙ ሰበር ዜናዎች አልፋሉ። ሰበር ዜና፣ ከጊዮን ሰማይ ስር በጊዮን ብርጌድ ከሀያ በላይ የብልጽግና ሰራዊት ተደመሰሰ። በዛሬው እለት ሰከላ ወረዳ ግሻ ባይ ከተማ ድንጋይ ገበጣ ከተባለ ቦታ ላይ መሽጎ የነበረው የብልጽግና ጦር የጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ መብረቁ ሻለቃ ተጠግታ በማደር የብልጽግና ኃይል ላይ መብረቂያ ጥቃት በመሰንዘር ከሀያ በላይ የብልጽግና ኃይሎችን መደምሰ ስችላለች። ይህ የብልጽግና ኃይል ቅዳሜ ከተለያዩ የገጠር ክፍሎች ለገበያ የሚሄዱ ባለትዳር ሴቶችን እየመረጠ በማስቀረትና ጥቃት በመፈጸም አስነዋሪ ስራም ሲሰራ ሰንብቷል። በዚህ ነውረኛ ስራው የተናደዱት አይበገሬዎቹ የጊዮን ልጆች መብረቁ ሻለቃ ወደ ብልጽግና ምሽግ ተጠግታን በማደር የብልጽግና ኃይል መውጫ ሳጥታው እናቴ ጥሪኝ ሲያሰኙ ታርፍደዋል። ይህ ብልጽግና ኃይል የወደቀውን አስከሬን በሁለት ፓትሮ ተንኮል ጭኖም እየወሰደ ሲሆን በዚህም ሽንፈትን የተከናነበው ይህ የብልጽግና ኃይል የአፈር ማዳበሪያ ለማምጣት ከገጠር ወደ ከተማ ሲጓዙ የነበሩ ሶስት ንጹሐኖችንም መግደሉ ነው የተነገረው። ይህ በእንዲህ እንዳለ በሌላ ግንባር የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ጓኩሳ ብርጌድ በአገዛዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ ማድረሷ የአማራ ፋኖ በጎጃም አምስተኛ ክፍለ ጦር አካል የሆነውና ጓኩሳ ብርጌድ አካል በአጎብዳጁ የብልጽግ ግብርና ሰራዊት ላይ እርምጃ ወስዷል። መነሻውን አዘናም ከተማ በማድረግ ፋኖን አጠፋለው እደመስሳለው በሚል ፋሽስታዊ እሳቤም ወደ አንብራ ቀበሌ በመምጣት የለመደውን የዘረፋና የጭፍጨፋ ተግባሩን ሊፈጽም ቢያስብም፣ የክንደብርቶቹ ጓግሳ ብርጌድ ፋኖች በፈጸሙት ጀግንነት የብልጽግናን ሰራዊት አይቀጡ ቅጣት በመቅጣት ሶስት ሞት ሁለት ቁስለኛ በማድረግ ወደ መጣበት አቅጣጫም መልሰውታል። በደረሰበት ሰብአዊና ቁሳዊ ኪሳራ የተበሳጨው ነውረኛው የብልጽግና ኃይል ነዋሪነቱ ዳንግላ ወረዳ የሆነም በግንበኝነት ሙያም በቀን ስራም ተሰማርቶ ይኖር የነበረውን አንድ ንጹሐን ዜጋ ላይ እርምጃ ወስዷል። በሌላ ሰበር ዜና በአረርቲ ከተማ በዛሬው ዕለት በአረርቲ ከተማ ሌሊቱን ታሪክ ተሰራ። አይጨበጤዎቹ የነበልባል ተናዳፊዎች የብልጽግና ኃይሎች፣ አይጨበጤዎቹን የነበልባል ተናዳፊዎችን አጸዳናቸው ሲሉ ጉያቸው ውስጥ ገብተው አንጀታቸውን አጥፍተውት መሳሪያቸውን ተቀብለዋቸው ታሪክ ሰርተው መውጣታቸው ተነገረ። ትላንት የሚሊሻው መሪም አስታጥቄም ጽንፈኛውን በትነናል፣ ከዚህ በኋላ በሰላም መንቀሳቀስ ይቻላል ሲል ውሎ አመሻሹን በየመጠጥ ቤት ሲዝረከረክ የዋለውና ያመሸው አድማ በታኝና ሚሊሻ በአናብስቶቹ የነበልባል አባላት እየተነቀሱ ሙትና ቁስለኛ በማድረግ መሳሪያ በመቀበል ጀግኖቹ ነበልባል ብርጌድ ወደ ሰላም ቀጠና በሰላም ተመልሰዋል። እስካሁን በደረሰን መረጃ በርካታ አድማ በተናና ሚሊሻ መሞታቸውን ሰምተናል። ቁጥራዊ መረጃ ሲደርሰን ወደ እናንተ የማቀርበው ይሆናል። በሌላ በኩል በጥላቻ መንፈስ የታወረው የአብይ አህመድ ወራሪውና አውዳሚው ኃይል በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ዘመቻም አጠናክሮም እንደቀጠለ ይገኛል። በትላንትና ሁለት ከበርካታ ቦታዎች ያወጣጣውንና ጥምር ጦር ብሎ የሚጠራውን ወንበዴ ሰራዊት አለኝ ከሚለው የነፍስ ወከፍ እስከ ቡድን መሳሪያ በማክተልተል በምስራቅ ጎጃም ዞን እንማ ወረዳ ዲማጎርጌስ መንግስቶና የቀባሃና ወደተባሉ ተባሉ ቀበሌዎች እንዲሁም ደባይ ጥላት ግን ወረዳ የባአባትና ንፋስማ ወደተባሉ አካባቢዎች የፋኖን ኃይል እደመሰሳለሁ በሚል በህዝባችን ላይ ወረራ መፈጸም እንቅስቃሴም አድርጎ ነበር። ሆኖም ግን የብልጽግና ኃይሎች ነገሮች እንደጠበቃቸው አልሆኑለትም። እድል ከጠዋቱ ፊቷን ያዞረችበት የብልጽግና ኃይል በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት አባ ኮስተር ብርጌድ፣ ደባይ ጮቄ ብርጌድና ሶማ ብርጌድ ቀድሞው ቦታ ቦታቸውን ይዘው ይጠብቁታል ከዚያም ስቦ መምታት በሚለው የውጊያ ስልት መሰረት ወደ ወረዳ በማስገባት እንደ ተርብ ሲነድፉት እንደ ጥጥ ሲያባዝቱት ውለዋል። የብልጽግና አስከሬን እንደ ንዶም ተከምሮ ይታያል። ምድሪቱን በብልጽግና ኃይሎች ደም ጨቅ ይታለች፣ ሲሉም የአካባቢው ሰዎች ይናገራሉ። የአባ ኮስትር በላይ ዘለቀ የመንፈስ ልጆች የብልጽግናን ኃይል እየፎከሩም ከጨበጣም እስከ ደፈጣም አበራይተውታል፣ ይላሉ የመረጃ ምንጮቻችን የብልጽግና ኃይል ወደዚህ ቀጠና ለመግባት የወሰነበትንና የገባበትን ዕለት እስኪራገም ሲሆን ድረስ እንደተቀጠቀጠ ነው የተነገረው። ነገር ግን በአውደ ውጊያ ሜዳ ላይ እንደ ሁል ጊዜው ተገርፎ የተሸነፈው የብልጽግና ኃይል አፈግፍጎ ወደ ኋላ ሲወጣም እንደተለመደው የህዝብ ጠላትነቱን በገቢር አሳይቷል። የአማራ ፋኖ ባወጣው መግለጫ ህዝባችንን በኢኮኖሚና በማህበራዊ ዘርፍ ለማድቀቅ እንዲሁም ስነ ልቦናውን ለመስበር በማሰብ መገለጫው የሆነውን የዱርዬ የሽፍታ ስራም ሰርቷል ሲል ከሷል። የቀብሃና እና መንግስቱ የተ ባለውም አነስተኛ የገጠር ቀበሌ ከተሞች ላይ የሚገኙ የህዝብ መኖሪያ ቤቶችን ቁሳቁሶችን፣ ቤቶችን፣ ሱቆችን፣ ጸደይ ባንክን፣ ጤና ጣቢያንና ሌሎችንም የማህበረሰብ መገልገያዎችን ሙሉ ስምሪት በማድረግ ቁልፍ እየሰበረ መጠነ ሰፊ ውድመት ማድረሱም ተነግሯል። በዚህም መሰረት በከተማ የሚገኙ ሁሉም ቤቶችን ቁልፍ ተሰብሮ ንብረታቸው መዘረፉ ተነግሯል። አምስት ሞተር ሳይክል ተቃጥሏል። ስምንት ሞተሮች ተጭነው ተወስደዋል። 16 ግራም ወርቅ የግለሰብ የአንገት ሀብልም ተዘርፏል። አንድ ላፕቶፕ ተሰርቋል። ከእየቤቱም እጅግ በርካታ የግለሰቦች ልብሶችና ጫማዎችም ተዘርፎ ተወስደዋል። የግለሰቦች የተፈጨዱ የተፈጨ ዱቄት ሽሮና በርበሬ ስኳርም ወዘተ ተጭኖ ተወስዷል። ቴሌቪዥኖች፣ ሪሲቨሮች የቻሉትን ወስደው ያልቻሉትን አውድመውታል። ሱቆችን ሙሉ በሙሉም በመስበር ሸቀጣሸቀጦችን ጭነው ወስደዋል። የፀደይ ባንክ ገንዘብ ማስቀመጫ ሳጥን አልሰበር ብሏቸው ሲተዉት፣ ሌሎች ሰነዶችን መገልገያ ቁሳቁሶችን ግን ወስደዋል። ከየቤቱ ተበርብሮ የተገኘም በሚሊዮን የሚቆጠር ገንዘብም ዘርፈዋል። በሕጋዊ መንገድ የተመዘገበም የአንድ ግለሰብ ሽጉጥም ቀምተው ወስደዋል። ቁርስ ቤቶች ውስጥ የሚገኙ ልዩ ልዩ መጠጦችን ጠጥተው ጠርሙሶችንም ሰባብረዋል። ከነውርኝነት ብዛታቸው ደግሞ በልተው ጠጥተው ሲጨርሱ የበሉበትና የጠጡበት ቤት ውስጥ ተጸዳድተዋል። የቤት ውስጥ መገልገያ ቁሳቁሶችን በሙሉም አውድመዋል። የአገዛዙ ኃይል በእንማየ ወረዳም የቀባህናና የመንግስቶ ቀበሌ የንጹሐን ሀብት ንብረት ከዘረፈ በኋላም ሁለት ንጹሐንንም ረሽኗል ለተከታታይ ሁለት ቀናቶች ከዘራፊውና ጨፍጫፊውም የብልጽግና አውዳሚ የአብይ አህመድ ሰራዊት ጋር የተፋለሙት የበላይ ዘለቀ ልጆች አባ ኮስተሮች ከየአካባቢው ተሰባስበው የነበረውን የብልጽግናን መንጋም በትላንትና ሁለት ከ10 ሰዓት እስከ ምሽቱ ሁለት ሰዓት ከቀባህና ቀበሌም እስከ መንግስቶ ቀበሌም የብልጽግናን አከርካሪ ሰባብረው የብልጽግና ሰራዊት አስከሬኑን እያንጠባጥበ እያሯሯጡ ወደ መጣበት ቦታም መልሰውታል ስሎ የጎጃም ቃል አቀባዩ ተናግረዋል። ከሀገር ቤት መረጃ ስንወጣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የካቶሊክ እምነት ተከታዮችን አስቆጡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያቸው ማጋራታቸው ከካቶሊክ እምነት ተከታዮች ዘንድ ቁጣን ነቀፌታን አስከትሎባቸዋል። አርብ ማታ በትራምፕ ማህበራዊ ሚዲያም ላይ የተጋራው ይህ ምስል ጳጳሳት የሚለብሱትን ነጭ ልብስ ተክህኖም፣ እንዲሁም ቆቡን አድርገው የሚያሳየው በኤአይ የተሰራው ምስል ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብሎም ከቀለዱ በኋላ መሆኑ ነው። ምስሉ መጋራቱን ተከትሎም የኒውዮርክ ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ለኤክስ ማስገ ባቱም አስታውቋል። ክቡር ፕሬዚዳንት፣ በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲሎም በጽኑም ተናግሯቸዋል። ተወዳጁ አባታችን ሊቀጳጳስ ፍራንሲስ ገና መቀበራቸው ነው፣ እንዲሁም የካቶሊክ የእምነት አባቶች ቀጣዩን ሊቀጳጳስ ለመምረጥ በቅዱስ ጴጥሮስ ቤተ ክርስቲያን የጽሞና ጊዜም ሊጀምሩ ነው። እርስዎ ግን እያላገጡብን ነው ሲሎም በመግለጫቸው አስፍረዋል። በመግለጫቸው አስፍረዋል። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዛ ዶናልድ ትራምፕ ምስሉን በማጋረታቸውም ኮንነዋቸዋል። ሬንዚ ይህ ምዕመናኑን የሚያስቆጣም ተቋሙን የሚያሰድብ እንዲሁም የቀኝ ዘመም ዓለም መሪዎችን በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉም በኤክስ ገጻቸው ትራምፕን ተችተዋቸዋል። አድማጮች፣ በመጨረሻም በድጋሚ በአርበኛ ባዩ ያለባቸው ሞት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰ ቤተሰቦቹና ለመላውም የትግል ደጋፊዎቹ መጽናናት እንመኛለን። በሌላ ዘገባ እስካገኛችሁ ቸር ያሰማን። ለአጭር ደቂቃ የምትቆይ የነፍሲ ማር ቪዲዮም ጋብዝናችሁ በዚያው አበቃው።